እስኪ መቀመጫ ቤትሽን አሳይ። ትከራየ ነው መጥሽ ትኖሪ ነው ወይ ምንድን ነው? መጥ መልስ ተመልሶልኛል። እስቲ ስድብ ነው። ብዙ ነገር አስባለሁ። የሚሰጉኝን ሰዎች አስብላቸዋለሁ። ኦዲየንስን እንጠነቀቃለሁ። በነገራችን ላይ መሳሪያ መርጥልሻለሁ ስልሽ፣ ላንቺን ብቻ ሳይሆን ለኦዲየንስ ነው? አንቺ ገንዘብ ለመስራት የምትሳደቢው እኔ ገንዘብ ሳልሰራ የሰው ልጆች ጆሮ ላይ ለምጨምረው ንግግሮች ቃላት እጠነቀቃለሁ። ገብቶሻል? ለሰው ልጆች ጆሮ ላይ ለምጨምረው ቃላት እና ንግግር ይጠነቀቃል። የሚያደምጡኝ ሰዎች በእኔ ብዙዎች ሂል አድርገዋል። በእኔ ብዙዎች ተጽናንተዋል። በእኔ ብዙዎች ተምረዋል። ብዙዎችን የሚስጥረኛቸው አድርጎኛል። ብዙዎች ማልጠብቃቸው ሰዎች። ስለዚህ አንድ አለመታደል ጨዋናትን ያሳደገች አንድ ስድብ ከተሳደብኩ በኋላ ጭንቅላቴን ይጸጽተኛል። ቸርች ባልሄድ የእግዚአብሔር መንፈስ ሆነ የሆነ ነገር አለ። ይወቅሰኛል ል ይቀፈኛል። የምሰማቸው ሰዎች አሉ፣ የሚመኩኝ፣ የሚቆጡኝ ከተሳደብኩ በኋላ። እነሱ ከሌሉ እንደ አባቴ ናቸው። ባህርያቸው ልንገራቸው። አባቴ ደገፋ ጦሳ በመድፍ ምክንያት ጆሮ አይሰማም፣ አባቴ ማለት ነው። እና ስትነግሪ ማዘርም ብቻ ነው የሚሰማኝ። ማዘርም ድምፅ ይሰማል

ስለዚህ እኔ አልሳደግም፣ እኔ አልሳደግም። ማዘሬ ተሳዳቢ አይደለችም። ማዘር ተሳዳቢ አይደለችም። ባይ ዘ ዌይ ተሳዳቢ ካሳደጋችሁ ተሳዳቢ ነው የምትሆኑ። ከየትም ስድባት ተማሩት። ፐርሰናሊቲሽ

ልስንሚን አንቺ ራሱ ማለት ነው ቢኮዝ ሃው ዱ ዩ ኖው አይ ሃቭ ፕሌንቲ ስድብ የለም። ክሌር አይ ያው እና አሁን ለስድብ ታዲያ እኔ መልስ ስድብ አልሰድም። እኔ ጋ እኮ ስድብ የለም። እኔ ጋ ስድብ ኤክስፔክት አድርጋችሁ የምትመጡ ሰዎች ትደምቁኝ አላችሁ። ስድብ እኮ እንደ ትውከት ቁጠሩት። እንደ ትውከት አንዳንድ ሰው

አስመርምሬ ግን፣ እኔ ልጄን አልክድም። ሪስፖንስብል አይደለውም። ወስድሻለሁ እና ውዶች ከሌላ ሰው ባል ወለድኩኝ ብላ መታወራ ሴት ከሌላ ሰው ባል ወለድኩኝ ብላ መታወራ ሴት እኔ የሶስት ልጆች አባት ትዳር የለውም። ከኔ ጋር ትዳር የለውም ስላልኩኝ ትዳር ኖሮኝ አያውቅም ስላልኩኝ እንደ ትልቅ ታሪክ አድርጋ ታወራለች። ትልቅ ታሪክ ሆኖ እንዴት ባልሽ አይደለም? ለእሷ ግን ሲሆን ከሌላ ሰው ባልወለድኩኝ ስትል የሱ ኖርማል ኖርማል ነው። እርቃን ሆኖ ብልት አካባቢ እጅን ማስገባት ኖርማል። ሰኩ ተዝረክርኩ እግርን በአደባባይ ኢስት እና ዌስት መክፈት ኖርማል። እኔ ትዳር የለኝም። እኔ እኮ ሰውን አፌክት አቃርኩ እኔ ከልጆቼ አባት ጋር ትዳር የለኝም ስላልኩኝ ህይወታችሁ አፌክት ሆኗል? ወዶች ዲዳ አፌክት ኤኒዎን ትዳር የለኝም። አሁን የለኝም፣ ኖሮኛ አያውቅም። ሌላን ሰው አፌክት አርጌያለሁ። ስራድ ያ እርካሽ ፓንት አታደርጉ። ደግሞ ውዶች ርካሽ ፓንት ጥሩ አይደለም። ጓደኞች፣ በነገራችሁ ላይ ልብስ ውድ አትግዙ። ስታከብሪ ዋጋው ያሳያቸዋል። ክሊራንስ ነው ሴል

ሻፕ ማድረገው የእህቴ ክሎዜት። ድሮ ወፍራም እያለች አሁን ቃ ዝከስታለች ምትለብሳቸውን ልብሶች ነው፣ ከሷ ክሎዜ። ይሄ ሲስተር ልብስ ውድ ውድ ልብስ የፈለገ ውድ ብለብሽ ራስሽን ቀፍ የሚያደርገው ሀው ዩ ካሪ ዩርሴልፍ፣ ሰዎችን እና ራስሽን እንዴት ሪስፔክት ታደርጊያለሽ፣ ዋና እሱ። ልብስ ውዳት ግሱ ሽቶ ምናምን ሃው ራስሽን እንትን የለም፣ ዲፔንድስ ኦን ዮር ቴስት። ሽቶ አይ ላይክ ፐርፊውም ለጠቅላላ እውቀት ነው። አያስፈልግም። ወረድ ሽብኝ። እውነት ነው፣ ወረድኩ። ይቅርታ፣ ተመልካቾቻችን ይቅርታ። እና ከምን ደረስን? ዛሬ ዛሬ የተሰደበ አለ? በእኔ ምክንያት በእኔ ምክንያት። ኤኒባዲ ፊል አታክድ ኤኒ ዋን ናው ነውርን አይሸፍንም ልብስ። ደና ልብስ ልበሺ ነው። ነውራችሁን ይዛችሁ ስትመጡ እናንተ የዩቱብ ጥረተኞች፣ የዩቱብ ሱቅ በደረቴዎች እርቃናችሁን ነው ማያችሁ። አንቺ ዮናስ ሙሉነ፣ ጂጂክያ፣ ሄለን አልጸልይላታል። እርቃናችሁን ነው የምትቆሙት። ምንም ውድ ብለብሺ፣ ዳይመንድ ብታረጊ ወርቅ ላይ ወርቅ ብደርቢ የማየው ትውከትሽንና እርቃንሽን ነው። ሌላ ምንም ማየው ነገር የለም። ነውርሽን አያለው። አዎ ነውርሽን አያለው። ስለዚህ እሱም በምን እንሸፍነው ነው ዋናው ቁም ነገር። ጥላቻሽን፣ ነውርሽን በምን እንሸፍነው ለሚለው ነገር በራስሽ አንደበት ነው እንሸፍነው፣ በራስሽ አንደበት እና ዛሬ የተኮሰተውን ቪዲዮ እንግዲህ መልሶልሻል። የድሮ ቪዲዮችን ታመጣለች። የድሮ ታሪኬን ታመጣለች። በድሮ በሬ ያረሰ የለም። አብሶሉትሊ፣ በድሮ በሬ ያረሰ የለም። ግን እስካሁን በጥላቻሽ ገንዘብ እየሰራሽ ነው። ዩቲዩብሽ ላይ ተፖስቷል። ዩቲዩብሽ ላይ አብይ አህመድ ለግብጽ አባይን ሽጦታል፣ ኢትዮጵያ ገብተን መዋጋት አለብን። መታገል አለብን። ታጥቀን አብይን ማውረድ አለብን ብለሽ ስታወሪ ዩቱብ ይችላል። ዩቱብ ይችላል። አንድ ኦሮሞዎች እንዲህ ናቸው። ኢትዮጵያዊ አማራና ትግሬ ነው። እኔን ራሱ ኢትዮጵያዊ አይደለሽ። እኔን ራሱ ኢትዮጵያዊ አይደለሽ። ለምን በአንቺ አእምሮ አማራና ኦሮሞ ኢትዮጵያዊ ነው፣ ሌላው አይደለም። ኢትዮጵያ ሜንታሊቲ። ለአንቺ አእምሮ ታሪክም ጀግንነትም ያለው አማራና ተጋሩ። ታሪክም አላችሁ፣ ጀግንነትም አላችሁ። እኛስ እኛስ ሙስሊሞች ነው የአሸባሪው የዘመድኩን ተላላኪም ተላላኪ ነበር። የደም ነጋዴው የአሸባሪው የዘመድኩን ተላላኪም ነበር። በኔ ላይ ባረክሻቸው የስም አጠልሸት እናንት የተረዳ ነው። አንቺ እና ዮናስ ሙሉ ነው አንድ አይነት። የሰዎችን ስም ሲከፈልሽ ታጥቢያለሽ፣ የኢንተርኔት ልብስ አጣሚ ስምን ታጥቢያለሽ። ስምን ታቆሽሻለሽ። ስራሽ አርቲስቶችን ምትሰርቢያቸው፣ ምትዘልፊያቸው ሳይከፍሉሽ ሲቀሩ ሲከፍሉሽ ደግሞ ታወድሻቸዋለሽ። ያለነሱ ጥሩ ሰው የለው። እወደዋለው፣ ጥሩ ሰው ነው፣ ልቡ የዋህ ነው ምናምን ይባልላቸዋል። ከአንቺ ቤኔፊት ስታገኝ ታሞግሻለሽ። ለሰዎች እውነት አትቆምም። አንቺ እና ዮናስ ሞሉን የምትቆሙት ገንዘብ ባለበት ገንዘብ ባለበት ቦታ አላቸው እና ይሄ ነው ስራ ስራ የሚያገኙት በስዶን በስዶን እንደለም ፐብሊክ ፊገር እንትን ናቸው የሃው ክሊን ስም እንዳላቸው ምናምን ምናምን ያ በኤቪደንስ ስለዚህ ነሐናን ታሪክን ይከፍሉሻል። እነሱ ይሞገሳሉ። ምስኪንየዋ፣ ዝምተኛዋ፣ ጨዋዋ ከልጅነት ጀምሮ በጨዋነት ማቃት ሰላም ተስፋዬ በአንቺ ደበት ትነወራለች። ሴትነቷን ነጥቀሻት ወንድ ትመስላለች፣ ትያታለች። ምን አርጋሽ ነው? ስላልከፈለች ስላልከፈለች ጥፋቱ ምንድን ነው? የሰላም አልገባችልሽ፣ አልገባችልሽ አልከፈለች። ይሄ ስከዚ ከወግዚያታችን ልጅ ስላላችሁኝ ነው። ቶሎ ቶሎ አውሪ ነው፣ እጪ ሂጅ ቤታ፣ ቶሎ ቶሎ አውሪ ላንቺ ብዬ ነው። እንደሌላ ሰው ማውራ እና ማን ላይ ምን ተባለ፣ አይደለም ምን ተባለ፣ ማን ምን አለም፣ አይደለም ማን ላይ ምን ተባለም፣ አይደለም ምን ተባለ። እውነት ላይ ነው መቆም ያለብን። ነውርን ነውር ነው እንላለን፣ ብልግናን ብልግና ነው እንላለን። ኦኬ። ቤታየውን ተሳድባ እናቴን ሰድባ እንትናን ሰድባ ቲና ዳለቻን እዚሁ እስከተሽ ትዞረች፣ ጆካዬን በዚህ ስገባም ጆካዬን መዛለ ምን ተባለ ምን ጥላቻ ተረጭ ምን ነውር ህፃናት ልጆች ላይ ጭንጆሮ ውስጥ ከተተኩ አንቺም ብዙ የምታስተምሪው ነገር እያለ ህፃናት ልጆችን ሰብስበሽ የምታስተምሪው ነውረኝነት ብልግና ነው ብልግና ነው አንቺ ዮናስ ሙሉ ነን መሀል ደፋር ከሆነ ኢንተርኔት ላይ ወጥቶ ሐሰትን በመንዛት ኢንተርኔት ላይ ዲስትራክሽን በመስራት ገንዘብ እንደሚሰራ እኔ ያስተማራችሁት ህጻናት ማህዲክ ተኮሮችን ስታይ ደፋር እነነ ጃኒ ምናምን ደፋር ማህዲክ ተኮሮችን ስታይ የንቺ ልጆች ናቸው። የንቺ ድክመትሽ ፍሬዎች ናቸው። ህዝቡ ሾርት ሚሞሪ ስለሆነ ይታለፋል። ዛሬ ያልሽውን አሁን ትናንትና ሀናን ታሪክን አግኝቻት አላቅም ብለሻል። የቤት አበጎች ሂዱበት እና ፖስቱላት ሽ ሀናን ታሪክን አግኝቻት አላውቅም። በሄዱ ዘጠና ፐርሰንት አመኝ ይሻል። ለምን ከቤትሽ አትወጭም? አንቺ ትፈሪያለሽ። ዘጠና ፐርሰንት አመኝ ይሻል። ስቲል ግን ቻንስ አለ። ስለዚህ ኢትዮጵያ ህዝብ ይረሳልሽ ሊሆን ይችላል። የእኔ አጋንንት

ይላል ጓደኛዬ። ሚሚን ጸበል ጣመጣልሻለሁ ብላኛለች። እኔ ግን የኒያ ጋን በጸበል እኗን ያወጥም ይፋታኛል። እኔ ያንቺን ጋንግሪን የሆነውን መንቅሬ እስከማወጣለሽ ድረስ አልፈታሽም፣ አልፈታሽም። አሁን ትናንትና ነግረሻለሁ። መሳሪያዬን ቀስ ብዬ ነው የምመርጠው። አንቺ መሳሪያ ጨርሰሻል፣ ተጓጭረሻል፣ አስታውከሻል፣ ተፍተሻል፣ ወርውረሻል፣ ሁሉን ነገር ጨርሰሻል። ሁሉን ነገር ሁሉን ነገር ጨርሰሻል። እኔ መሳሪያን እየመረጥኩ ነው የሚጽናኑበት ዘመን በፎልስ ናሬቲቭ ሰዎችን ቆሰልሽ ገንዘብ በሰዎች ቁስ ላይ ጨው እየነሰነድሽ እየተሳደብሽ እያዋረድሽ ገንዘብ እንደምትሰሪባቸው የኢትዮጵያ ሕዝብ የሚያይበት ዘመን መጥላቸው። ነገሮች በእኔ ሰዎች ሂል ያደርጋሉ ስልሽ ከልቤ ያለቀሱብሽ ሰዎች ሚስቶች፣ አባቶች፣ ግለሰቦች አሁን ይስናኑበት ዘመን መጥቷል። እንዲያትቀጥል ነውረኝነትሽ አሳይሻል። በራስሽ በራስሽ አንደበት እንደ ዮናስ ሙሉነ እየደበዘሽ እየደበዘሽ እየደርበዘሽ ሰው አይን ላይ እየቀለልሽ እየቀለልሽ እየቀለልሽ ባዶት እንደ ጂጂኪ ይህን ማረገው በምንድን ነው? በራስሽ ዩቱብ ውስጥ በማገኘው ማስረጃና መረጃዎች እኔ አልሰድብሽም። ስድብ አላውቅም፣ አልችልበትም። አንደበቴ ቆሻሻ አይደለም፣ ልቤ ቆሻሻ አይደለም። ፎሎወሮቼ ቅዱሳኖች ናቸው። ቁጭ ብሎ የሚሰሙኝ ቅዱሳኖች ናቸው። አከብራቸዋለሁ። ለምሰጣቸው ነገር ክብር አለኝ። የውሸት መረጃ አልሰጣቸውም። በውስጥ በኩል ፌክ አካውንቶች እየመጣችሁ የእሷን ልጅ ፎቶ ልስጥሽ? አልፈልግም። የእሷን ልጅ ፎቶ በራሷ ፔጅ ላይ ከተፖሰተ ጊዜ ካለኝ ጌጃ ይዋል። ከዛ ባለፈ የልጇን ፎቶ አልፈልግም፣ የባሏን ፎቶ አልፈልግም። ትዳር አላት የላትም፣ ነን ኦፍ ማይ ቢዝነስ። ስናር አፌክት ሚ አፌክት የሚያደርገኝ ከአንደበቷ የሚወጣው መርዘኛ ጥላቻ ንግግር ነው። በጊዜ የማይሻሻል በእውቀት የማይሻሻል ፎርሙን ምንም የማይቀይር አስር ዓመት ደሴም የሆነ ጥላቻ እሱ ነው ችግሬ። ያንቺ ትዳር መያዝ አለመያዝ እስነኖ ማይስ ከፍሮሻል ከወንድ ታቅፈሽ ታድሪያለሽ አታድሪ፣ ምን ይጠቅመኛለን? ምን ይጠቅመኛል ከኔ ህይወት ጋር ምን አገናኝ? ገብቶሻል እኔ ም ገብቷቸዋል ወንዶችዬ፣ ምን ይጠቅመኛል? ትዳር አላት የላት፣ ምን ይሰራል? ህይወቷ ምንድን ነው? ምን በላሽ፣ ምንጠጣች፣ ቤቷ ውስጥ ሶፋ አለ የለ ኖ። እኛ ትውልድን ነው እየሰራ፣ ትውልድ ላይ ነው የምንሰራው፣ ኦዲየንስ ላይ ነው፣ እኔ እንትን ኦዲየንስ ላይ ነው። በአንቺ መርስ በረጨሹ መርስ ኦሮሞ ህዝብ ላይ በተፋሹ ጥላቻ ህዝቤ አሁንም ዋጋ እየከፈለ ነው። አንድ ኦሮሞ ኦሮሞ ስለሆነ ብቻ ጥሉት ዋንትያ ላይ እንዳርክሽ፣ ዋንትያ ላይ እንዳርክሽ። የምጠይቅሽን ጥያቄ ረስተሹ የልጆቼን አባት ሰደብሹ። ሂጅ በትን ያደንኪያ ምን ምን ላድርግ? አትሳደቢ ማለት አለችኝ። ገብቷቸዋል። ውሳኔውን እኔ አልወስንላትም። ራሱ የሚያስከብረው ግለሰብ ከኔ ጋር ትዳር ኖሮ ታያቅም። ትዳርም የለኝም፣ አይኖረኝም፣ ለወደፊትም አይኖረኝም። እሱ እንደፈለገ አንድ ሊያርግሽ፣ ወይ ጸልይልሽ፣ አይመለክም። እኔ አሁንም ነገ ከነገ ወዲያ ችግሬ ከአንደበትሽ የሚወጣው ብልጣብልጥ የሆነ የጥላቻ ንግግሮች አንድ ማህበረሰብን ተኮር ያደረገ ኦሮሞ ህዝብን ተኮር ያደረገ ንግግሮች፣ እሱ ላይ ሌላው ተሳደበች መታችሁ። ሊያንስ ደቢያንስ እንኳን ሊያ ፊንገር ብዬ ስሞንም አልጠራም። ለአሁን ለወጣው እራስዎ ነው። እኔን አይመጥ ነኝ እሱ እነ ጂጂክ እና ፊንገር ፊንገር ተባባሉ። እኔ ላይ አይመጥ ነኝ የኔ ፎሎወሮች ፊንገር አይሉሽ። ሊያየ የኬኳን እናት ያከብሩ ይሻል ልጅሽን እንደ ልጃቸው የወዷታል። ልጅሽ ከተነካች እንደሆን ጮኋለን እንዳትረሱ። ኬኳን የነካ ላታቸው ዶክተር አብይን የሚደግፉ የአዲስ አበባ ልጆች አይደሉም። የዶክተር አብይን ፕሮፋይል ፒክቸር ግን ይዛችሁ ትዞራለ። ስለ ዶክተር አብይ የተናገርሽው የጥላቻ ንግግሮች ገንዘብም አሁን በዩቲዩብሽ እየሰራሽበት ነው ብቻ ሳይሆን፣ ዶክተር አብይን ፒክቸር አረግሽ እንጂ ስለ ዶክተር አብይ እስካሁን እያወራሽ አደለች። ኖ ኖ እያወራች አይደለም። እያወራሽ አይደለም። ፕሮፋይል ለማድረግ እኔም ማድረግ ይችላል። ፎቶ ተሸክሞ መዞር መደገፍ አለ ዶክተር አብይ በእንደዚያ ሰዎች ተደግፎ የሚቆም መንግስት ዶክተር አብይ በመሃይ በልባቸው ያላቸው ዕውቀት ንግግር ብቻ የሆነ ስነ ስርዓት የሌላቸው ሰዎች ተደግፎ የሚቆም መንግስት ምንድን ነው ግዳጁ? ምንድን ነው ግዳቸው? አብይን ደግፉት ብያለሁ እኔ። አብይን ደግፉት ብያለሁ እኔ እኮ ብልጽግና አይደለም፣ ሊያሾ ናት ብልጽግና። እኔ እኮ ብልጽግና አይደለም፣ ሊያሾ ነው። ግን አንድ ነገር ማቅ ዶክተር አብይ እንኳን የሊያሾ የና አብርሃም ሄሮ የጀዋር ማሀመድ ድጋፍ ምንም የት የማይደርሱ አይጠቅሙም አይጠቅሙም። የማህይማን ጥርቅም የዶክተር አብይን መንግስት አያቁሙም። ፕሮፋይል በማድረግ ወይዬ ሮምዬ፣ ለምንድነው የአብይን ፎቶ ያደረግሽ? እስቲ ንገሪኝ። ምን ገብቶሽ ነው? ከሆነ ድመት ትልቅ ድመት ኋላ አርገሽበት የዶክተር አብይን ፎቶ ማድረግ አብይን መደገፍ ነው? ኦሮሞ ህዝብን እየጠሉ አብይን ትደግፊያለሽ? ገና መሳሪያ እየመረጥኩት ግን ቃል እገባልሻለሁ። ስለ ግል ህይወትሽ አይመለከተኝም። ስለ ልጅሽ አይመለከተኝም። የልጅሽ ፎቶ፣ የባልሽ ፎቶ፣ የእንትን እንትን አይመለከተኝም። እኔ ከራስሽ አንደበት መረጃን ማስረጃን ከራስሽ አንደበት ውስጥ ማወጣው ያ ከራስሽ አንደበት ነው ማወጣው። ራስሽን በመስታወት ላይ አድርጌ የዓለም ህዝባችን ማየት አለበት የኢትዮጵያ ህዝብ የኢትዮጵያ ህዝብ የስንቱን ቤተሰብ እንደሰበርሽ እንዳስለቀሽ ማየት አለበት። ያለቀሱብሽ አርቲስቶች የሚጽናኑበት ዘመን አሁን መቶላቸው የሚጽናኑበት ዘመን አሁን መቶላቸዋል።